ድምፃዊ አንዱ አለም ፍቅረኛ የሆነችው ሲመራ የሚናፈሰውን ወሬ እንዳይሰማ እየነገሩን ይገኛል። እንዲሳ እንዴት እንደዚህ ሊ ይችላል አየው ብሎ አወራ እንዲህ ብሎ አወራ እንዲሁም ደግሞ ጓደኛዋ እንዲህ ያለች የሚሉ የተለያዩ ወሬዎች እየወጡ ነው። እናም ባለቤቷ በሕግ ቁጥጥር ስር ውሎ ምርመራ እየተደረገበት እንዳለ ይፋ ተደርጓል። ነገር ግን ከሌሊሳ ጋር አየዋለ እንዲ ያለ በሌሊት ትውድቅ ከፎቅ ላይ ወድቃለች ግማሹ ህይወቷ ከመንገድ ነው ያለፈው። ግማሿ ተገላይ የተወረወረችው ወይም ሞታ ነው የተወረወረችው የሚል ብዙ ሀሳብ አለ። ያም ሆነ ይህ ግን በአብዛኛው የተለያየ መላምት ሰው ቢሰጥም ከቅርብ ጊዜ ወዲህ እየተስፋፋ የመጣው ሴቶችን ያነጣጠረ ጥቃት እየተፈጸመ መሆኑ ይታወቃል። ነገር ግን እሷ ብቻ ሳትሆን እሷ ሰራጩ ይገኛሉ። ግን ይህ ነገር መቼ ነው መቋጫው የሚለው ነገር ግን አሳሳቢ ነው። በእርግጥ ማንም ካለቀኑ አይሞት እየሆነ አንዳንድ ጊዜ ግን ብዙ ወጣቶች ካለ እድሜያቸው እየተቀ ወጣት ህልማቸውን ሳያቀጩ ህልማቸውን ዳር ሳያደርሱ በአጭ ገና ከህግ የሰማነው ምላሽ የለም እና ከቀን ቀን የምንሰማው የሴት እህቶቻችን ያልተፈታል ምንድበለው